እንግዲህ ምናውቃታለን፣ እንደዚህ ናት። ንጹሐ ባህሪ አምላካችን ኢየሱስ ክርስቶስን በመዋለ ሰጋዊው ወንጌል ይሰብክ በነበረ ጊዜ ክርስቶስን ለመቀበል የተቸገረች ዓለም አምላክነቱን መቀበል አቅቷት በመስቀል ላይ ሰቅላ ገደለች። በስሙ በስሙ በኢየሱስ ክርስቶስ ስም ነው የሚቀልዱት። በነገራችን ላይ ቀልደኞቹ በስሙ የመጀመሪያዎቹ ካዲያን ክርስቶስን ለመቀበል የተቸገሩት ከሃዲዎች አይሁድ፣ ፈሪሳውያን፣ ሰዱቃውያን ኢየሱስ ክርስቶስን በመስቀል ላይ ዘቀሉ። የአሁኖቹ ደግሞ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ይነግዳሉ፣ ነው ምላቸው። ይነግዳሉ። በርካቶች ፓስተርነን ባዮች አገልጋይነን ባዮች፣ በፕሮቴስታንት እምነት ውስጥ ያሉ ሰዎች በኢየሱስ ክርስቶስ ስም በከፍተኛ ደረጃ ይነግዳሉ በከፍተኛ ንግድ። በኦርቶዶክሳዊት ቤተክርስቲያን ውስጥም በርካታ ነጋዴያን አሉ። እስከ ሊቀ ጵጵስና ድረስ ደርሰዋል። እስከ ጳጳስነት ደርሰዋል። ይገርማል።